ውዝ ሪስፔክት ነው ላይክ የለም፣ ሳሚ ሞቷል ምናምን ተብሎ እንደ ሰርፕራይዝ ሊነገር አይገባም። እንደ አጀንዳ ተብሎ ህይወቱን ቫሊዩ ልናረግ ይገባል። ከሱ ጋር የነበረንን ግንኙነት ቫሊዩ ልናረግ ይገባል። እቺ አሮጊት አሻንጉሊት መሰለች። ምን አገባኝ ታዲያ እኔ እኔ የውን ጅጅጋ እንጂ ጅጅጋ እንዳትጣይ ብሎኛል፣ ፓስተሬ እናትናገሪያት ብሎኛል። ስለዚህ ይሄን ነገር አስቡበት። ቢካዝ እኔ ስሞት መታችሁ ከሰው ጋር ስትጣሉ እንዳታወሩ ስለኔ። ስለ እኔ የምታወሩት በሰላም ጊዜ ስለ እኔ ህይወት ስለ እኔ ማንነት ስለ እኔ ጥሩነት ወይ መጥፎነት፣ ወይ መላሴ ምናምን ምናምን፣ ስለ እኔ ብቻ ልታወሩ ነው መምጣት ያለባችሁ። እኔ ስሞት የለም ጌታ ፈቅዶ ከሄድኩኝ ወደ ምወዳቸው ሰዎች፣ እኔ ከሞትኩ ስለ እኔ ከሰው ጋር ስትጣሉ መታችሁ እንዳታወሩ። ኦኬ። ስለ እኔ ከሰው ጋር ስትባሉ ሳይሆን ስለ እኔ ለማውራት ስለ እኔ ለማውራት ብላችሁ ለእኔ ህይወት ሪስፔክት ለመስጠት ዲግኒቲ ያለው ሪስፔክት ለመስጠት ነው። ይህንን ለማለት ነው። ለቤተሰብ ስም ትሉ ዝም በሉ። ሚዲያ ላይ ወጥታ ዋይ ዋይ ማለት አለባት?

የኔ እናት እኔም በጣም በደስታ ነው ደስ የሚለኝ። እኔ ምንድነው የሚለውን ነገር እሱንም የዛን ቀን አንድ ላይ አብራራልሽ አለውኝ። ብዙ ሳሚ ሚዲያ ላይ ሳይሆን ምድር ላይ የሚያውቁት ብዙ ልጆች አሉ። እዛው እናንተ ሀገር በእነሱ በኩል ነገሮችን ፋይንድ አውት አድርጊና ይዘሽ ነይ። ከዛ እኔ የማፍርበት የምሸማቀቅበት ምናምን ሊሞት ሁለት ቀን ሲቀረው ድረስ ያወራ ነው ነገር ስላለ ይሄ ህዝብ ምናልባት፣ ሲዝ ማይ ራይት ታይም ህዝቡ ስለኔ ያለው ነገር እንዲቀየር፣ ሲዝ ማይ ራይት ታይም የሰው ማስረጃ የብዙ ነገር በማስረጃ የሚሆን ነገር ስላለኝ ጸጥ ያልኩትኝ ለምን ተናገርሽ ከሆነ በቁማር ኬዝ እያልሽ ያለሽው ደግሞ ማለት ነው። አንድ የአንቺ አሁን ስት የሰማሁት ፖይንት እየተናገርኩበትን መንገድ ለዛም ማስረጃ አለኝ። እየታመሙ ስትሮክ ያደረጉ፣ የመኪና አደጋ የደረሰባቸው ልጆች አሉ። ቢኮዝ ኦፍ ኦል ዚስ ሺት እኔ ለምንድንነው ለረጅም ጊዜ የኔ ጥያቄ እሱ ልጅ ማለት ነው። አንቺ ቤትም ቁማር ሲጫወት ነበር ማሬ። እኔ ቤት እኮ ቢጫወት ማለት ነው። እኔ ቤት ሲጫወት ቁማር ሲጫወት ማለት ነው። በሱ ዜልም አሁን ሌላ ነገር ልታስወሪ ነው። አይዶንት ዋንት በቃ ይቅርብኝ ማሪ ለምመሰልሽ እውነቱ ቦታ ሄደዋል ፕሌስ በእናትሽ በ አላወራ አንቺ ፋይንድ አውት አድርጊና ልዕልትዬ ይ ዩ እና አከብርሽ አለ ቢካዝ ለምመሰልሽ ስትናገሪ ፖይንት ያለው ነገር ነው የምታወሪው። ከሌሎቹ ጋር ለምነጋገረው ነገር ትዳር ነበረ ወይ ነጥቃ ነው ወይ ምናምን ምናምን ለሚለው ቼክ አውት አድርጊ እስከ መጨረሻው ሂጂና እዛ ጋር ወጥተው ሳሚን ሜንሽን አድርገው ለተናገሩ ሰዎች እኔም በሚመቸኝ መልኩ ነው መልስ የምሰጠው፣ ደስ ባላይ መልኩ እንጂ ባለቤትሽ አልነበረ። አንቺ ፋይንድ አውት አድርጊ፣ እኔ ሙሉ ኃላፊነት ልስጥሽ። የገዛልኝም ቤት ካለ አግብቶኝም ከሆነ ኢትዮጵያም ከሀገር ከወጣ መጥቶ ከሆነ ፋይንድ አውት አድርጉ። በቃ እኔ እኮ ነኝ ሁሉንም ወጥቼ ያወራሁት፣ ልዕልትዬ እኔ ላወራሁት ነገር አይ ዊል ቢ ዘ ዋን ሪስፖንሲብል ለተናገርኩት በቪዲዮ ቁጭ ብዬ ላወራሁት ነገር ስለዚህ ምንም እንትን አያስፈልገንቺ። እኔንም እንቁራሪት ይሉኛል፣ አንቺንም እንቁራሪት ይሉሻል። እና ሞጁ ነው የኔ ፍቅር አይናችን ነው ነውይ፣ እንዴ የኔ ፍቅር አይናችን። የኔ አይን እኮ ዱባይ ቁጭ ብዬ ድሬዳዋ ድረስ ነው የሚያየው። ምን አስበሽ ነው? አይናችን ነው። ወደዋይ ድሬዶ እና ኤኒዌይ ሰው የኔ ፍቅር አላብራራ። አንቺ ቁማር ስታጫወቺ ከነበረ በአንቺ ቁማር ማጫወት የተጎዱ ቪክቲሞች አሉሽ ወይ ወይስ አንቺ? በእንብር ጌታን በልጄ ባላዶር ህይወት ምላለው። የኔ ቁማር ያጫው ይሄው ዮኒዛ ሀበሻ እዚህ ጋር አለ የቁማሩ ስራ ላይ ከነበረ አንድ ልጅ ነው። አንድ ሰው ጉቺ ጋር ብራለን ጉቺ ብሬን ብላ ጠይቃኛለች የሚል ከመጣ ባላዶር ህይወት ምላለው። እኔ ግን ማለት ነው እንደ ስራ ነው አይደል፣ የሰራ ነው እንደ ስራ አይደል፣ የሰራ ነው። የኔ ፍቅር እንደ ስራ እኮ ነው ወጥቼ የሰራሁት። ለሊትና ቀን ቁጭ ብዬ ከሰላሳ ሺህ ዶላር በላይ ሰው ላይ ያለኝ አንቲል ቱዴ ጠይቄ አላቅም። በኮንፊደንስ ነው ማወራው፣ በልጄ ህይወት ብዬ። እናት ነሽ የልጅን ስሜት ታውቂያለሽ። ኢፍናት፣ እኔ ለጠየቀበት ጀግና ነኝ ስላችሁ በምክንያት ነው። እያንዳንዷ መታ ትመሰክርልኛለች የኔ ብር እንዳለባቸው። ኢቭን አንድ ቀን ፎን ኮል አድርጌ አላቅም ብሬን ብዬ አንድ ቀን። እኔ ማለት እቺ ነኝ ጠይቄያቸው እያንዳንዱ ይነግሩሻል። እዚህ ጋር መምጣት ይችላሉ። ሼር አርጌ መጥራት እችላለሁ። እኔ እኔ ማለት እቺ የራሴን የሚያጫወትኩበትን የሚያጣው ነኝ። እንኳን ሰው ክፈሉኝ ብየለል እስቲ አንቺ ቤትሽን ክፈቺና ኑ ጉቺ በብር ያ እንትን ያለቻችሁ ብለሽ ጥሪ ጥሪ ይምቱ። እኔ ምን መሰለሽ፣ እኔ አሁን ይሁንሽ አሰ ሲንግልማ ብቻ ሳይሆን የሆን የለም ሪሌትድ መሆንበት ከአንተ በላይ የሚያውቅ የለም። ንኪ አባቴ፣ እኔ የኔ ፍቅር፣ በናትሽ እኔ የሳሚ ኬስ ሲነሳ በተለይ በቃ ተው፣ የፈለጋችሁትም ፋይንድ አውት አድርጉ። ሊሞት ሁለት ቀን ሲቀረው እያልኩ ሽኮሩ ስልኬ ላይ ቴክስቶለ የሰውም የምስክርም ገንዘብም ከሆነ አላስታመምኩትም እንደሆነ ምንም ኤቭሪቲንግ ይወጣል። ራይት ነው ለማናችሁ ምንም አላብራራም። አንቺ ጋር የመጣሁት ሰው ሼር አደረገልኝ ልልቲ ጋር እንደዚህ እየተባለ ነው ለአንዳቸው ይሄ ህዝብ ነገ ተገልብጦ የሚያመሰግነኝ ህዝብ ነው። ይሄ ኮመንት ላይ ያለ ዘዴዋን እናንተ ርዕሱን ጀምሩት፣ እኔ ከፊት ለፊት ልውጣ ማስረጃዬን ይዤ። ያን ቀን ይሄ ህዝብ ተገልብጦ ጉች እንዲያመሲንም ነበር የሚል ህዝብ ነው። ለዚህ ህዝብ ደግሞ አሁን ላይ አላብራራም። እሱ እውነቱ ቦታ ሄዷል አልኩሽ። ስሙን አልጠራም። ስሙን እየጠሩ ቤት እየከፈቱ ለሚያነሱት ግን መልስ እሰጣለሁ፣ መልስ እሰጣለሁ። ስሙን ሲያነሱ ስለሌላው ለእነሱ በሚመልስበት መልክ ልልት ጀጅ እንዳታደርጊኝ። ሲናኩ ይመልሳለኝ፣ ሲናኩ ይመልሳለኝ ለእያንዳንዷ ከዛ ውጭ ግን ይሄ እንዲህ ነው። አላዘነችም፣ አዝኛለሁ። ለማንም አላብራራም። አንቺ በራስሽ በደንብ ታውቂያለሽ። መለያ መለያየታችሁ በቃ እኔ ነበርኩኝ ሰው ነበር እና የዛን ቀን ነው ልጁን በጣም ጀግና ነክ ምናምን ብየው የተተወኩት እና ጥሩ ልጅ ነው ጥሩ ልጅ መለያየታችንን አንቺ ስታቂ እኔ ሳውራ ነው ሊያወቅሽ ሊበርዝ ደቀ ይፋ ሳወጣ የዛን ቀን ደግሞ ይፋ ያወጣሁበት ምክንያት ጌም ነበረኝ፣ ካስታወሽ ከሮማን ጋር እንዴት ጌሞች ላይ ሳሚን አላየ ነውም ሲሉ ለህዝቡ ለማስረዳት ነው መለያየታችን ያወራሁት። እኔና ሳሚ ግን ከተለያየ ከዛ በፊት ነው፣ ኦልሞስት አመት አልፎናል ከተለያየ። በርዝዴ ኖቬምበር ነበር አይደል? ኖቬምበር ላይ የተናገርኩት ከበርዝዴ በፊት ኢትዮጵያ እያለሁ የተለያየ ነው። ግን ተለያይተንም በክብር የምናወራ ሰዎች ግን ሞይ ፍሬንድ ነው እንጂ ትዳር የለሽ ኧረ በጌታ በኢየሱስ ስም እኔ እንግዲህ አንቺ እናት ሆነሽ በልጄ ህይወት ምዬ እየተናገርኩ ካላመናችሁ የምን ትዳር ነው? የት ተገናኝተን? ኢትዮጵያ መጥቶ አያውቅም፣ ከሀገር ከወጣ አጣሪ። እኔ እኮ ዱባይ እና ኢትዮጵያ ነኝ ያለሁት። እኛ ከሀገር ከወጣ መጥቶ አያውቅም። ሀው ከም ነው ትዳር የሚኖረን? ሪሌሽንሽፕ ስንጀምር ቀለበት ገዝቻ አደረኩ ለራሴ ቀለበት አድርጎላታል። ማስረጃ ያምጡ አንደዋን ቀለበት ገዝቼ ያደረኩት እኔ ነኝ። እመጣለሁ ብሎኝ ስለነበረ አልቻለም፣ አልመጣም። ያልመጣበት የራሱ ምክንያቶች አሉት። ያንንም ማብራራት አይጠበቅ። ትዳር አለው የሚሉ ካለ ወረቀት ካለ ይዘው ይምጡ። አሜሪካንም ትዳር ከነበረው ይዘው ይምጡ። እኔም ትዳሩ ሚስቱ ከነበርኩኝ ማስረጃ ይዘው ይምጡ። ካገር ከወጣ ሳሚ ኢትዮጵያ ገብቶ ያውቅ ሰው የፈለገውን ተነስቶ ሲያወራ ታፍሩበት አላችሁ። ፋይናሊ እኔ እዚህ ደረጃ መሄድ የማልፈልገው ማሳየት የማልፈልጋቸው ብዙ ነገሮች አሉ። ያንን እንዳሳይ ፖሽ አታድርጉኝ። በቃ እምወደው ማከብረው ሰው ነው። ተለያይቼ ለልጅ ሞቱ መንገር በሽታ እስኪሆንብኝ ድረስ የተሳቀቅኩበት ኬዝ ነው። ስለዚህ ተውኝ። በቃ ምንድን ነው የምትፈልጉት ከኔ እንዴ? በቃ ኔን ተውኝ፣ አትደውሉ። ስለዚህ ደሞ ስለዚህ ተውኝ ነው የኔ ፖይንት ባጭሩ፣ ተውኝ። በፈለጋችሁት መንገድ ፋይንድ አውት አድርጉና አምጡ እኔ ልጠይቅበት እኔ ልጠየቅበት ልፈርበት እያልኩሽ ነው። ልልቲ ለአንቺ ኃላፊነት ልስጥሽ። ዩር ሊቪንግ ዩ ኤስ ራይት ቦስተን ነበር የሚኖረው። ስለዚህ ፈልጉና አምጡ፣ እኔ ልዋረድ። በቅርብ የሚያውቁም ሰዎች አሉ። ኖ የንዬ፣ እኔ ልዋረድ፣ እኔ ልፈርበት። እስኪ እኔ ልዋረድ። እናንተ የምትፈልጉት ይሄ ነገር ሚዲያ ላይ እንዲወጣላችሁ ከሆነ ጀምሩ። እናንተን ያለው ችግር የለውም። ሳሚኮ ከኛ ጋር የሚውል ጓደኛችን ከሆነ እንደ ጓደኛ ሲጠፋ የፈለገው ሰው ኖ ዎን ማንም ሲገርመው ሲደንቀው የነበረው ኖ ጌም ሲኖራቸው ሼር ሲያደርጉለት የነበሩ ለሆነ ለእርዳታ ሼር ሲያደርግለት የነበር ተይ ልዕልት በቃ እኔ አታስወርም እንጂ እሱን ፈልጎ ለምን ኤግዚስተንሱን ፈልግ። በቃ እኔ ታውኝ የፈለጋችሁትን አድርጉና አምጡ ልጠየቅበት። አይ አም ሬዲ ለመጠየቅ እኮ። ጠዋትም ግርማ ሞቶላ ባለበት ተናግሬያለሁ። የፈለጋችሁትን ማስረጃ ይዛችሁ ኑ። እኔ የማፍርበት ነገር ካለ ልውጣኔ። ከዛ ውጭ ግን ሌቲም ሬስት ን ፒስ። በቃ ሂ ካንኖት ሊቭን ፒስ አይደለ? አትሊስት ሌቲም ሬስት ን ፒስ። አንደስታንድ አድርግሻል። ማንንም ቤቱን እየከፈተ አጀንዳ አታድርጉት። አንዳችሁ አንድ ቀን የት ጠፍተክ ነው አላላችሁትም። ሌልቲ ከሚዲያ ከጠፋ ቆይቷል ቆይቷል ሚዲያ ላይ የለም። አልፎ አልፎ ነው። እኔ ቤትም እኔ ዛን ቀን ያየሁት ጀግና ሲመጣም በተለያየ መልኩ ያሸማቀቁት ነበር። ከዛ ምን አለኝ እኔ እና አንቺ በውስጥ ስለምናወራ ይቅር አልምጣ ሚዲያው ላይ እኔ አላፊ መናገር አልፈልግም። ፕላስ ቤተሰብ ምንም ምንም ምንም አለ የሚያውቅ ሰው ያውቃል? ስለዚህ እኔ የምጠየቅበት ነገር አጎደለች፣ ምናምን ምናምን። ኦፍ ኮርስ ህይወት ይቀጥላል። እንኳን በህይወት እያለ የተለያየሁት ሰው አይደለም፣ ተለያይተን አይደለም። የልጅሽም አባት አብረሽ እየኖርሽ እኮ ህይወት ያልፋል። ስለዚህ ለማንም አላብራራም። እናንተ በፈለጋችሁት መልኩ ማስረጃ፣ መረጃ ፈልጋችሁ ይዛችሁ ነው ቴን አምገና ፌስ ዩ ግንጉቼ አንድ ጥያቄ ብቻ ልጠይቅና እኔም አምነ እንደዚ ነገር ላይ ቦርት ላይ ነው። ደበየሱስ እኔም ሶሪ ጉቼ፣ ይቅርታ ጠይቅሻለው ግን እኔ ለምንድን ነው ዲዘርቭ የሚያደርገውን ክሎር ቲክቶክ ላይ ለህይወቱ ሪስፔክት እንዲሰጠው ያልተደረገው? ገብቶሻል። አሁን ለምሳሌ መቶ እጁ ሰው ከሆነ እኔ አሁን ለምሳሌ እኔ በሞት ጓደኞቼ ቲክቶክ ላይ ሚያውቁኝ ወዳጆቼ የሆን የለም እንደ መቅዲ እንዲነበረች ምናምን ምናምን ብለው በቃ ህይወቷ በሰላም ትረፍ ይሻላል፣ እንጂ እንደዚህ ግርግር ላይ የሱን ታሪክ ኢንቮልቭ ማድረጉ ለምን አስፈለገ? መሞቱንም የሰማ ነው እኮ ከነዚህ ጌመርሶች ጋር ስትታይ ነው ገባሽ። እንጂ እኔ አሁን እናንተ እናንተ ሚዲያው ላይ ያላችሁት ሰዎች እናንተ ናችሁ የዛን ቀን የሰማችሁት የቅርብ የሚላቸው ሰዎች እኔም የቅርብ የሚላቸው ሰዎች እኔና ዙሪያ እኔና እሱ ዙሪያ የነበሩ ሰዎች ግን ሚዲያ ላይ ያሉ ሰዎች በደንብ ያውቃሉ። ለእናንተ ስፈልግን የተናገርኩት ያን ስናገር ደግሞ ምክንያት ነበረኝ። በጣም በብዙ እሱ ሲሰማው በነበረው ስሜት ውስጥ የነበሩ ብዙ ሰዎች ስለነበሩ በዛ ጭንቀት የተነሳ የተነሳ ጭቅጭቅ ስለነበረ ከዛ አንፃር ነው የተናገርኩት። ሰው በጭንቀት መሞት የለበትም። ሰው በጭንቀት ዲፕሬሽን ሊይዘው አይገባም። ገባሽ? ሰው በጭንቀት ማበድ የለበትም። ውችዝ ቁማር። እኔ መቼ ነው ቁማር ማጫወት እንዳቆምኩ አይተሻል አይደል? እስካሁን እያጫወትኩ አደለም። ያቆምኩበት ምክንያት ነበረኝ። ቁማር በዛ ልክ ሰውን እዛ ውስጥ የሚከት ከሆነ ዋይ ሹድ አይ በቃ ለሚቴክ ብሬዝ ብዬ አቆምኩኝ። እረፍት ውሰድ ከነበርኩበት ነገር አንፃር የነበርኩበትን ነገር አላብራራላችሁ። እናንተ ፈልጋችሁ ይዛችሁ ያኔ ይመልሳል። እስከዛ ድረስ ግን ከቻላችሁ ከቻላችሁ ለት ሚ ሬስት ኢን ፒስ፣ ካልቻላችሁ ደግሞ ፋይንድ አውት አድርጉና ነው እውነታውን ሳይነገር ሲቀር ሰዎች የራሳቸውን ናሬቲቭ ያመጣል። አይ ዶንት ኬር አይ ዶንት ኬር ለመጡበት ልዕልትዬ። ለሚገጥመኝ ሁላ መልስ እሰጣለሁ። ማስረጃ አለኝ። ቼክ አውት አድርጌያለሁ። ይሄ ነው ይሄ ነው ይሄ ነው ብላችሁ ስትመጡ ያኔ እመልሳለሁ። ይሄ ግን ዝም ብሎ የሳሜን ፊት አይታ ማታውቁና ነች ዛሬ ላይ ስለ ሳሜና ሲኒ የምታውረው ነው። አግብተዋት ነበር ሁላ እሚል አለ። ኢትዮጵያ ሄዶ አግኝተዋት ነበር ሁላ እሚል አለ ማስረጃ ይዘው ይምጡ። እንዳገባኝ ማስረጃ መቼም ትዳር ቀላል ነገር አይደለም፣ አይደል? ኦል ዘዌ ከአሜሪካ ድረስ መቶ ሳይፈርም ሳያገባኝ አይሄድም፣ አይደል? ነፍሴ ማረህ ትወዳለ ወልሻን ሺ ሰው አለ። እኔ ሳሚን ማቀው የሚናገራቸው ቃላቶች ቬሪ ካይንድነስ ያላቸው፣ ጨዋነት፣ ጀግንነት፣ ምስኪን ዬ ልጅ ነው። በአንደበቱ ሲያወራ ምርጥ የሆነ ወንድ ልጅ ነው። ካይንድነስ ቅልቡ መደግነት የተሞላ ወንድ ነው። ይህንን አይቼበታለሁ። ከእንደገና ደግሞ ላልወለደው ልጅ አባትነትን የሰጠ ጀግና ወንድ ነው እና በሱ ምክንያት ነው ለመጀመሪያ ጊዜ ያናገርኩት የልደሽ ቀን፣ ጎበዝ ነህ፣ ጀግና ነህ ብዬዋለሁ። እሱን ስላየው ያሳዘን ቅርቶሻል እና ለእሱ ነፍስ ይማር ማለት እወዳለሁ። ለአንቺም ለቤተሰቡ፣ ለእሱም ቤተሰብ እግዚአብሔር መጽናናትን ይስጣችሁ፣ ብርታቱን ይስጣችሁ ሳሚ እንግዲህ እኔ አንድ አምስት ደቂቃ ነው ያናገርሽ እዛን ቀን ገብቶ አይሞላም። በራሱ ሁለት እነዚህ ነገር ግን እኔ ላይ ሆፕን ዘርቷል። እንደዚህ አይነት ወንድም አለ ምስኪን ይ ጥሩ ወንድ አባትነትን ላልወለደው ልጅ የሚሰጥ ወንድ አለ ብዬ እንዳስብ እኔን አርጎኛ። ጥሩ ጥሩ ልጅ ነው። ይህንን ለማለት ነው። ለዛ ነው እኔም ዲዘርቭ የሚያደርገውን ሪስፔክት እንስጥ ያልኩትና ይሄንን ነው። ከዚህ በኋላ እኔ ስለ ሳሚ ማላወራ ነው። ብታወሪም ችግር የለውም። እኔ እንደውም ማለት ነው ሌሊት እንደ ሚዲያ ሰው ብዙ የተለያዩ ኢንፎርሜሽኖችን አግኝቶ እንደሚመጣ እንዳንድ እኔ ነገር ይችላል አይደል? እኔ ይሄ ስነ ስርዓት ባለው መልኩ የምታወሪ ሴት ስለሆንሽ ትችትሽ ደብሮኝ አያውቅ። የትኛውም ጊዜ ማለት ነው ቢኮዝ ማንነቴን፣ ሴትነቴን፣ ቤተሰቤን ምናምን ነክተሽ የምትተቺ ሴት አይደለሽ። በማደርገው ነገር ማንንም ሰው በዛ ልክ ማቅሽ ሴት ነሽ። እኔ አይ ዊሽ ያገባኝንም የነበረኝ ኤቭሪቲንግ ፋይንድ አውት አድርገሽ መት አምጥተሽ እዚህ ጋር አግብቷታል እንዲያርጎላታል ለሚል ሰው መልስ የሚሆን ነገር ብሰጥ ስሜቴ ነው ከሆነም ካደረገልኝም ደግሞ ሰው ለሚወደው ብዙ ያደርጋል ገባሽ ሰው ለወደደው በሰዓቱ ላመነበት ብዙ ያደርጋል ያ ነው እንግዲህ ሁለት ቀን ሲቀረው ድረስ አውርተናል ስልሽ በምክንያት ነው የሞተበትን ቀን ተናገሪ ከሆነ ታንቃቹ ሙት አልናገርም ሲጠፋ እኮ ያልጠየቁት ሰዎች ናቸው። አውቀዋለሁ፣ የቅርብ ሰው ነው እንግባባለን፣ ካንሽ ሳሚ ከጠፋ ቆይቷል። እንግዲህ አንቺን ብለሻል ከኔ ልደት በኋላ የተሽዋት ፈቂማል እንግዲህ ያለ አልፎ አልፎ ነው የቤት እንኳን ሲመጣ ቤቱ ልክ ያሸማቅቁት እንደነበረ ቤት ውስጥ የነበሩ ልጆች ያቀኑ የቅርብ ሰዎች እና ግርማ ሞት ሆነን መጠየቅ ትችያለሽ። ሚጠይቀ ካለ መረጃ ያለው ካለ ለአንቺ ላክ። ኤኒታይም ሬዲ ነኝ ለመምጣት ነው እኔ ማለት እኔ እኔ ቤነፊት አላደርግም በእሱ ሞት፣ ምንም ቤነፊት ማድረግ አልፈልግም። እኔ ጀስት ክላሪቲ ነበረ ውች አይዶን ኒድ። ግን እኔ ነብሱ በሰላም ትረፍ። ጥሩ ወንድ ነበር። ጥሩ በጣም የሚያሳዝነው ነገር አንድ ነገር ልኛርሽ፣ ተለያይተን ከሱ ጋር ምኖሬ ተለያይተንም አንድ ቀን ሳሚ በዚህ ልክ ኔ ዋጋ አስከፍሎ ያውቅ ሞቶ፣ ግን እሱ አርፎ፣ ግን በጣም የማዝነው ይሄ ሚዲያ ላይ ያለ ህዝብ እኔ ነው ዋጋ ላይ ያስከፍለኝ። ኔቨር አንገቴ እዩ ባንገቴ ቢሉ ምንም ማለበል። በቃ አትግፉን፣ ምንም ማላሳያችሁ፣ ምንም ማላውጣ ታውኝ። እንዳከበርኩት እንደወደደኝ መሞቱን አውቆ ተሰናብቶኝ የሄደ ያህል ነው የሚሰማኝ። ሁለት ቀን ሲቀረው በቪዲዮ አውርተናል። ስለዚህ እኔ ተውኝ። ከኔ ጋር ፐርሰናል ችግር ያለብሽ ግጠሚ። ግን በደካማ ጎን አትምጡ፣ በሱ አትምጡ። ሌቲስ በቃ ተውት። ሳሚን ምን ትፈልጋላችሁ? አያቃችሁም፣ አያቃችሁም። ሳሚን አርጎልኝ ከሆነ ደግ አደረገ። ኢናፍ በቃ ልልቲ ፕሊዝ፣ የፈልግሽ መረጃ ፋይንድ አውት አድርገሽ ይዘሽ አደርጋለሁ፣ ግን ልጁን ልቀቁት። በቃ ኖሮም በሰላም እንዲኖር አልፈቀዳችሁለትም፣ ስታሸማቅቁት ነበር። ሞቶ ደግሞ ሰላም ስጡት፣ ሰላም ስጡት። ስሙን የጠራሽ አልፈታሽም፣ አልኩሽ አልፈታሽም። ስሙን በክፋት የምታነሱ የማታቁትን ነገር አታውሩ፣ አታውሩ። ታዉት፣ በቃ ታዉት። እሺ፣ አመሰግናለሁ። ጽናቱን እግዚአብሔር ስትሽናት ሆነች። ምስኪንዬ ምርጥ የልጅ ነው ያጣችው። አይ ቲንክ ኢሞሽናል አታችመንት ስላላት ነው እንደዚህ ስሜቷ የምትሆነው። እና በቃ ስለዚህ ልጅ አይነሳ፣ በእናታችሁ ባይዘ እንደዚህ አይነት ሰው ኢትስ ዊርድ ላይክ ሲንግል ማሞናችሁ ከዛን ምርጥ ሰው በህይወታችሁ ለመከሰት ና እግዚአብሔር ደግሞ ህይወቱ የኔ ናት ብሎ ሲወስደው፣ ይዶነ ዋቱ ፊል ይዶነ ዋቱ ቲንክ። ስለዚህ እግዚአብሔር ጽናቱን ይስጣት። ይህ ልጅ